በ ሃያኛው መቶ ክፍለ ዘመን መገባደጃ ላይ ዓለም ቀደም ሲል አጋር በሆኑት በሁለቱ አገሮች መካከል ከባድ የድንበር ጦርነት ታይቷል። ኤርትራ እና ኢትዮጵያ እንኳን ወደ እውቀት እንኳን በደህና መጡ። ያለፈው ሕይወት በሚመጣበት የታሪክን ሂደት የቀየሩ ምስጢሮችን፣ ተረቶች እና ያልተነገሩ ታሪኮችን ስንገልጥ በጊዜ ጉዞአችን ይቀላቀሉን። ይህ የድሮ ጠላቶች መካከል ግጭት አልነበረም። ይልቁንም ውስብስብ በሆነ የፖለቲካ ፍላጎት፣ በኢኮኖሚ ፉክክርና በታሪካዊ ቅሬታዎች የተመራ የጎረቤቶች ግጭት ነበር። መከሰት ያልነበረው ጦርነት ግን አሳዛኝ ውጤት አስከትሏል። ይህ የኤርትራና የኢትዮጵያ ጦርነት ታሪክ ነው። የአፍሪካ ቀንድን የቀረጸውና በአካባቢው ላይ ረጅም ጥላ እያጠላ የቀጠለው ግጭት። የዚህን ጦርነት አስከፊነት ለመረዳት ወደ ቀጠናው ዘመናዊ ታሪክ ውስጥ መግባት አለብን። ከ30 ዓመታት የነጻነት ትግል በኋላ ኤርትራ በ1993 ከኢትዮጵያ ተገንጥላለች። ይህ ነጻነት በከባድ ድል የተቀዳጀ ነበር፣ ምክንያቱም የኤርትራ አማፅያን በኢትዮጵያ የነበረውን የደርግ መንግስት ከህዝባዊ ወያነ ሓርነት ትግራይ ጋር በመሆን ለመጣል ትልቅ ሚና ተጫውተዋል። ከመለስ ዜናዊ የሚመራው የትግራይ ህዝብ ነፃ አውጪ ግንባር በኢትዮጵያ ስልጣን ያዘ። መጀመሪያ ላይ የኤርትራና የኢትዮጵያ ግንኙነት ወዳጅ ነበር። የኤርትራው መሪ ኢሳያስ አፈወርቂ እና የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ የቅርብ ጋር ተደርገው ይታዩ ነበር። ኤርትራ ለኢትዮጵያ ንግድና ኢኮኖሚ ወሳኝ የሆነውን ወደቦቿን እንድትጠቀም አድርጋለች። ይሁን እንጂ ይህ የጫጉላ ሽርሽር ጊዜ አጭር ነበር። ከኢኮኖሚ ውህደት ጋር የተያያዙ ቁልፍ ጉዳዮች፣ በመገበያያ ገንዘብ ላይ የሚነሱ አለመግባባቶች፣ ኤርትራ ናቅፋን አስተዋወቀች እና ያልተረጋጋ ድንበሮች ዋና ዋና የክርክር ነጥቦች ሆኑ። በመጨረሻም ፍንዳታው በግንቦት ወር 1998 መጣ። አነጋጋሪው በባድሜ መንደር አቅራቢያ በተነሳው አጨቃጫቂ ድንበር ላይ በምትገኘው ትንሽ እና ብዙም ትርጉም የለሽ የሆነ ተከታታይ የታጠቁ ድርጊቶች ነበሩ። ትክክለኛው የክስተቶች ቅደም ተከተል አከራካሪ ሆኖ ይቆያል። ሁለቱም ወገኖች የሚጋጩ መለያዎችን አቅርበዋል። በአካባቢው በድንበር ጣዎች መከለከት ወደ ወታደራዊ ግጭት የተለወጠ ይመስላል። ኤርትራ ኢትዮጵያን ግዛቷን ጥሳለች ስትል ኢትዮጵያ ስትናገር ኤርትራ ያልተገባ ጥቃት አድርጋለች የመጀመሪያውን ጥይት ማን ቢያነሳውም ፍጥነቱ ፈጣን እና ጭካኔ የተሞላበት ነበር። ኤርትራ ጦሯን ወደ ባድመ ልኮ አካባቢውን በብቃት ተቆጣጠረች። ኢትዮጵያ ጦርነት በማወጅ ግዛቷን ነፃ ለማውጣት ቃል ገብታ ምላሽ ሰጠች እና ስለዚህ ዳይቹ ተጣሉ። ሁለቱ አገሮች በብሔርተኝነት ንግግራቸው እና በጋለ ስሜት የተከበቡ የሚመስሉት ከፍተኛ ጦርነት ውስጥ ገቡ። የድንበሩን ፍጥጫ ወደ ከፍተኛ ጦርነት የቀየረው በሁለቱም ሀገራት ፈጣን የሆነ ወታደራዊ ኃይል ማሰባሰብ ነው። ኤርትራና ኢትዮጵያ ድህነት ቢኖራቸውም ከሩሲያ ከዩክሬን ከቻይናና ከሌሎች አገራት ከፍተኛ ገንዘብ አውጥተው የጦር መሳሪያ ውድድር ጀምረዋል ሚግ 29 ተዋጊ ጄቶች ቲ55 ታንኮች መድፍ እና ሌሎች ከባድ የጦር መሳሪያዎች ገዝተዋል ሁለቱም ወገኖች ጥልቅ የሆነ የብሔርተኝነት ስሜት ውስጥ ገብተዋል ወታደሮችን በመመልመል እና ሕዝቡን ለጦርነቱ ጥረት አነቃቁ በአንጻራዊነት ትንሽ ሕዝብ ያላት ኤርትራ ወደ 300 0 ሮ የሚጠጋ ጦር አሰባስባለች ብዙ የሕዝብ ቁጥር ያላት ኢትዮጵያ ቁጥሯን ከፍ አድርጋለች ጦርነቱ የብሔራዊ ቁርጠኝነት ፈተና እና የሁለቱም ኢኮኖሚዎች ውድቀት ሆነ ጦርነቱ በፍጥነት የአንደኛውን የዓለም ጦርነት የሚያስታውስ ጭካኔ የተሞላበት ቀውስ ውስጥ ገባ። በድንበሩ ላይ ያለው መሬት ወጣ ገባ እና ተራራማ ለመከላከያ ጦርነት ምቹ ነበር። ሁለቱም ወገኖች የተወሳሰቡ የመቆፈሪያ ስርዓቶችን በመቆፈር የተጠናከረ የአቀማመጦችን መረብ ፈጠሩ። የማጥቃት ዘመቻው በሚያስገርም ሁኔታ ከፍተኛ ወጪ የሚጠይቅ ሲሆን በሁለቱም በኩል ከፍተኛ ዋና ዋና የጦር አውድማዎች የባድሜ ግንባር፣ የሶሮና ዛላምበሳ ግንባር እና የቡሬ ግንባር ይገኙበታል። እነዚህ ቦታዎች እያንዳንዳቸው ከባድ ውጊያዎች በመድፍ ተኩስ፣ በእግረኛ ወታደሮች እና በታንክ ውጊያዎች ታይተዋል። ጦርነቶቹ በጠባብነት ተለይተው ይታወቃሉ። ሁለቱም ወገኖች ወሳኝ ለውጥ ማምጣት አልቻሉ። በጦርነቱ የሰው ልጅ ዋጋ እጅግ ከፍተኛ ነበር። በአስር ሺዎች የሚቆጠሩ ወታደሮች እና ሰላማዊ ሰዎች ተገድለዋል። በመቶ ሺዎች የሚቆጠሩ ከቤት ንብረታቸው ተፈናቅለዋል፣ በአገራቸው ስደተኞች ሆነዋል ወይም ወደ ጎረቤት አገሮች ተሰደዋል። ጦርነቱ እንደ ረሃብ እና በሽታ ያሉ ሰብአዊ ችግሮችንም አባብሷል። ጦርነቱ በኤርትራም ሆነ በኢትዮጵያ ለልማት ሊውሉ የሚችሉ ሀብቶች ላይ ከፍተኛ ጉዳት አድርሰዋል። ለሁለት ዓመታት ያህል ከዘለቀው አለመግባባት በኋላ ኢትዮጵያ በግንቦት ወር 2000 እንኮ ኦፕሬሽን ፀሐይ ስትጠልቅ በሚል ስያሜ ከፍተኛ ጥቃት ሰነዘረች። ግቡ የኤርትራ መከላከያ ውስጥ ዘልቆ ኤርትራ እንድትወያይ ማስገደድ ነበር። ከጥቃቱ በፊት ከፍተኛ የመድፍ ጥይት የተተኮሰ ሲሆን በመቀጠልም የተቀናጀ የመሬት ጥቃት ነበር። የኢትዮጵያ ጥቃት ወደ ኤርትራ ግዛት ዘልቆ በመግባት የተሳካ ነበር። የኢትዮጵያ ጦር ባድሜን መልሶ በቁጥጥር ስር በመዋል ዋና ዋና የኤርትራ ከተሞችን አስፈራርቷል። ከፍተኛ ጫናና ኪሳራ የገጠማት ኤርትራ በመጨረሻ የተኩስ አቁም ስምምነት ለማድረግ ተስማማች። በታህሳስ 2000 የተፈረመው የአልጀርስ ስምምነት ጦርነቱን በይፋ አቆመ። ስምምነቱ ጦርነቱ እንዲቆም፣ የተመድ ሰላም አስከባሪ ኃይል እንዲቋቋምና የተኩስ አቁምን የሚቆጣጠር ገለልተኛ የድንበር ኮሚሽን ማቋቋም፣ በቅኝ ግዛት ስምምነቶች መሰረት ድንበሩን ማካለልን ያካተተ ነበር። በመጨረሻም የድንበር ኮሚሽኑ በተባበሩት መንግስታት ድርጅት ድጋፍ ባድሜን ለኤርትራ በድንበር ማካለሉ ላይ ብይን ሰጥቷል። ሆኖም ኢትዮጵያ የኮሚሽኑ ውሳኔ የተሳሳተ ነው በማለት ውሳኔውን ሙሉ በሙሉ ተግባራዊ ለማድረግ ፈቃደኛ አልሆነችም። ይህም በድንበር አካባቢ ረዘም ላለ ጊዜ አለመግባባትና ውጥረት እንዲቀጥል አድርጓል። የኤርትራና የኢትዮጵያ ጦርነት ለሁለት አስርት ዓመታት ያህል የዘለቀው ያለመተማመን እና የጠላትነት ትሩፋት ሁለቱ አገራት በኬ ጦርነትም በሰላምም ኬ ሁኔታ ውስጥ ቆዩ። ጦርነቱ በአካባቢው መረጋጋት ላይም አሉታዊ ተጽዕኖ አሳድሯል። ኤርትራ እና ኢትዮጵያ በሶማሊያ እና በሌሎች አጎራባች ሀገራት ግጭቶች ውስጥ ተቃዋሚዎችን በመደገፍ በአፍሪካ ቀንድ ያለውን ውጥረት አባብሶታል። ኤ ኤ አ በ2018 አስደናቂ ለውጥ ተፈጠረ። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆኖ ኤርትራን ደረሰ። የድንበር ኮሚሽኑን ውሳኔ ያለምንም ቅድመ ሁኔታ ተቀብሎ ወደ አስመራ ተጉዞ ከኢሳያስ አፈወርቂ ጋር ተገናኝቷል። ይህ ታሪካዊ የመሪዎች ጉባኤ የጦርነት የሰላም ዘመን አብክቶ አዲስ የትብብር ምዕራፍ ከፍቷል። ድንበሩ ተከፍቷል። ዲፕሎማሲያዊ ግንኙነቱ ተመለሰና ለኤርትራ እና ኢትዮጵያ የበለጠ ሰላማዊ እና የበለጸገ የወደፊት ተስፋ ታይ ተስፋው ግን ብዙም አልቆየም። በ2020 በኢትዮጵያ መንግሥት እና በሕዝባዊ ወያነ ሐርነት ትግራይ መካከል ጦርነት ተከፈተ። ኤርትራ ከአብይ አህመድ መንግሥት ጋር በመተባበር በጦርነቱ ውስጥ ጣልቃ ገብታለች። ይህም በርካቶች ዘላቂ ሰላም እውን ሊሆን ይችላል ወይ የሚል ጥያቄ እንዲያነሱ አድርጓል የኤርትራ መንግስት በትግራይ ጦርነት ውስጥ ጣልቃ የገባችው ከህዝባዊ ወያነ ሐርነት ትግራይ ጋር ባደረገችው ጎጤት ጎጤት ነችው ተብሎም ተነግሯል። የኤርትራና የኢትዮጵያ ጦርነት ያልተፈቱ የድንበር ውዝግቦች አደገኘነት፣ የብሔርተኝነት አጥፊ ኃይልና የትጥቅ ግጭቶች ስለሚያስከትሏቸው አሳዛኝ ውጤቶች እንደ ማስጠንቀቂያ ተረት ሆኖ ያገለግላል። ጦርነት የዲፕሎማሲውን አስፈላጊነት ያስታውሰናል። ውይይትና ግጭቶችን በሰላማዊ መንገድ ለመፍታት ቁርጠኝነት ኤኤ ስለተመለከታችሁ በጣም አመሰግናለሁ። ይህን ቪዲዮ ከወደዱት ላይክ የሚለውን ቁልፍ መጫን አይርሱ፣ እና ለተጨማሪ ይዘት ቻናሉን ሰብስክራይብ ያድርጉ። እንደዚህ ያለ አሪፍዊ በእያንዳንዱ ጠቅታ ላይክ እና አስተያየት ይስጡ። እንድናድግ እና ትልልቅ እና የተሻሉ ቪዲዮዎችን እንድናቀርብ ሎ ይረዳናል።